ሚስት እንዴት ብላ ትሳማችሁ? ከንፈራችሁ ጣቁሮ ኩበት መስሎ ሚስት እንዴት ተሳበ እንዴ ብላ ከአንተ ጋር ሲጋራ የሚያጨስ ሰው ሲያድር ጥርሳቸውን ካልቦረሹ የጂጂ ክያ እንትን ሽታ በምን ጣሙ? ሀራም ነው። ሁሉም ሀራም ነው። ሀራም ከሆነ ሀራም ነው። ሁሉም እንዲውም ሐኪም ለሰውነታችን አልኮል አንድ ግላስ ዋይን በሳምንት ያዛል፣ ሀኪሙ ያዛል። አትስከር እንጂ አጠጣ ሚል የለም። ማስፈራ ሳይ ነው። ከአለም ደግሞ አለመጠጣት ጢቢራስ ኪዞር ምን ያስጠጣሃል? ሀቢባ አንድ ግላስ ዋይን ጠጣች፣ ሃይማኖቷ፣ ጨፈረች። ለምን ታደብቀ? ናይት ክለብ ማን ያለው ናይት ክለብ እናውራ እንዴ? ለምን ይዋሻል? ናይት ክለብ እየቀረጽ እናሳይ እንዴ? ለምን ይዋሻል? ተደብቆ ሌላ። እኔ አስመሳይ ሰው በምድር ላይ የምጠላው፣ ከእኛም ከሙስሊምም ከጴንጤም አስመሳይ ሰው አይስማማኝም። አታስመስሉ። እንደ አሁን እኔ ኦርቶዶክስ የምታዘኝን አላረግም። እኔ ሃይማኖተኛ አይደለሁም። ሃይማኖቴ ሲነካል ወድም እንጂ እኔ ሃይማኖተኛ አይደለሁም። አይደለው የኦርቶዶክስ ስርዓት አለባበስህ ሁሉ እንደ ክርስቲያን ሁን ይላል። ዳትሚስ የኔ ሃይማኖት ይሄ ራሱ እንደዚህ ተበጭቄ ማድረግ የለብኝ ስነስርዓት እንደዚህ ይሄ ድፍን አጡት የሚባል ነገር እንደዚህ ይሄ ድፍን ሙሉ እጅህን እንደዚህ ልበስ እንደዚህ አለ የሚታሰርበኛው በኦርቶዶክስ እንደዚህ አርጋችሁ ሴት ፀጉር አታሳይ የሙስሊም ሊመስላችሁ ይችላል። የኛ ኦርቶዶክስም አያዝ ተሸፈን ነው የሚለው፣ ለሚስት ብቻ ታይ ነው የሚለው። ሀያ አንደኛው ሴንቸሪ እንኳን ፀጉር አይደለም ጡን ለህዝብ ከፍቶ የሚያሳይ ትውልድ መጣ። ምን እናርግ? ምን እናርግ? አሁን ነው እኮ መጣ፣ ይሄ ታይት የሚያሳይ ሰውነት ውጥርጥር። አሁን ካያችሁ ይሄ ሰውነት ውጥርጥር የሚያደርገው እንትን ሲመጣ ፋሽን ሲመጣ፣ ክርስቶስ ምስክሬ ነው። እኔ እናረጋለው የሚል በስመ አብ ጥቁሮች ዘንድሮ ከሀገር ሊያስወጡን ነው ብለን ብለን ይኸው ዛሬ እኔ አርጌው ተገኘው። ታይት ጠበቅ በቅ ያለ ታይት እኔ ይሄ እናረጋ ይሄ ፋሽን ሲመጣ፣ በስመ አብ ወወልድ ወመንፈስ ቅዱስ እነዚህ ጥቁሮች ምን ውስጥ ሊከቱ ነዋልና። አሁን አበሻ አለታይት ቂጡን አወጥሮ እንደሚሄድ እንደኛ የለ ውጥር አርጎ ውጥር አርጎ ታይት ተወጥሮ። ስለዚህ ይሄ የማስመሰል ነገር አቁሙ። እቴቴ ደግሞ ቡናሽን አታፊ። ሀቢባን አቀሳስራት ሞተሃል፣ አቀሳስረ ሞተሃል። ስማ ሊቨር አለሆን ሀቢባ ምና፣ እናንተ ፔሬዳም ወንዶች ከአቢባ ላይ ውረዱ። ሴት ሴት ልክስክስ እዮዳ የምትባል መሀይም። መጀመሪያ ሚስትህን አርካ ቦርጭህን ቀንስና የሚስትህን ብልት ላይ ድረስበት። አቢባ ላይ ከምደርስ የሚስትህን ብልት ላይ ለመድረስ ሞክር። ቦርጭተን ገፍጥጦ የሚስትህን ብልት አንድ ቀን ሳደርስ ታፏ ላይ ጨፍረ እየወረድክ ልጅ የሚባል ወልዳት ታቅም። የወለደች ልጅ ሌላ ናት አሉ። በዛ ላይ የአባትህን ሚስት እንዳገባ መረጃ ደርሶኛል። እቺ ሚስቱ ከዚህ በፊት የአባቱ ሚስት የነበረች ከአባቱ ላይ ቀምቶ ነው። ይሄ ልክስክስ አባት ሻሉ ነበር፣ የሳቸው ቦርጥ ቀነስ ያለ ነው። አንተ ከአባት ላይ ቀምተ፣ አንድ ቀን ብልቷን ሳትነካት ታፏዋ ላይ ጨፍረ ወርደ፣ የአባትህን ልጅ ነው ቁጭ ብለን ለምታሳድገው፣ አንተ ልክስክስ ማለት ነው። ሀቢባ ሀቢባ ሀቢባ ትላለ መጀመሪያ ሀቢባ ላይ ከምትደርስ የሚስት ብልት ላይ ድረስ እኮ እያልን ነው። ይሄንን ቦርጭን አስተካክልና እንትን እንኳን ይሄ ምንድን ነው ሲንግል የሆነ እንኳን ሌጥ ወንደ ላጤ ወንድ እንኳን እንዳንተ አይነ ቦርጭ የለው። ወንደ ላጤ ተስፋ ቆርጦ ከዚህ በኋላ ሚስት አላገኝም ብሎ ቦርጭ ይላል። የአንተ ቦርጭ እንኳን ባለ ትዳር ቀርቶ የማጮ እንትን ቦምብ የሚያፈነደው አይመስልም። ከመጠንከሩ ይች ልጅ ወደ ታች በገፋት ቁጥር ስንት አልጋ ነው፣ በየሶስት ወሩ ነው አልጋ የሚቀይሩት፣ አልጋውን እየሰበረ ፋንድያ። ፈስ ደግሞ ጎረቤት ሁሉ ነው የሚሰማሉ፣ ስታንጣረር አንተ ልክስክስ። ጎረቤቶች እኮ ጉድን እያወጡ ነው፣ ፋንድያ አጋስስ፣ የምግብ አምላኪ እግዚአብሔርን ከምታመል ከአንተ ምግብ ተሰብስባችሁ ስትበሉ የምትሉ ምግብ ባሳደገ ደመኛ ነው የሚባለው እኮ እንዳንተ አይነቱ ነው። ሆዳ ሐቢባ ምን አባታችሁ ታርጋችሁ። ፔሬዳሞች ሴት ልጅ ብትነጫነጭ ፔሬድ እያየች ነው እንዴ ምን ሆና ነው ይባላል? እናንተ ፔሬድ ታያላችሁ እንዴ? ዘንድሮ ወንዶች ፔሬድ እያላችሁ ነው እየወጣችሁ ምትለፈልፉት? ፔሬድ አላችሁ እንደኛ ፔሬድ ታያላችሁ?

ጉች ምን አባት አርገህ አንተ፣ እቴቴ ማለት ነው። የሶሻል ሚዲያ ተጽዕኖ ፈጣሪ ነኝ። ተጽዕኖ ፈጥራ አታቅም አንተ አህያ ጋስስ። እንዳንተ መባለግ ካስፈለገ ነገ ማንም ወጥቶ አንተን መተካት ይችላል። አንተ እኮ የታወቅከው አበሻ ሊያረገው የማይችለውን ሃይማኖት ቀያየርክ። እኔ እንደማተርዋት አፌ ሊባልግ ይችላል፣ ሃይማኖቴን ግን አልቀይርም። ለምን ስውት አልልም? ለሳቢ ብለሽ ሃይማኖት የቀያየር ተጽዕኖ ፈጣሪ ሳይሆን ሃይማኖት ቀያየሪ ነው የምትባለው። አንተ ለሳቢ ብለ አንድ ወር ረመዳን ሙስሊም ነኝ ብለ ሙስሊሞችን ስሰክስ የነበርክ ጴንጤ ነኝ ብለ ገብተ ወጥተ፣ ኦ ፓስተሮቹ ሴት በቀር ያቁም ሸንጓሪ ናቸው ብለ የወጣክ መተ ጉቺን፣ ጉቺ ምን አባት አርግ ዲሮን ትንት መስለኝ ነበር ምናምን ጉቺ ልቅ የሚያለት የድሬዷ ሊጣጣ የሌላት ወንድ። ሴቶች ልጆች ባሎቻችሁ መጠበቅ። አንድ ባል ወጥቶ ሄዶ የኔ ባል አሁኑ ሌላ ሴት ጋር ሄዶ ጀንጅኗት ባሚስት ሚስቴለኝም ይበላ ልጅ የለኝም ይበላ ጀንጅኖ አሳምኖ ከሄደ እኔ ስሰማ መጣላት ያለብኝ ከማን ነው? ከባሌ ጋር ነው። እንዴት እኔ ያለው ልጅ ወልጅል እቤት አስቀምጧትም ከሆነ ተለያይተውም ከሆነ መጠየቅ ያለባት ባልየውን ነው። አልፋ ተርፋ ሴት ጋር ሄዳ ምን አስጠየቅች? እንዳለ ስታብዱ የነበራችሁ ሴቶች፣ በሳቅ ልሞት። አንዷ ደግሞ ፊቷ ራሱ ከማስቀየሟ መጥንትን ማለቷ። ቪዲዮ ምናው ሸናችሁ፣ ባላችሁን አጠብቆ ሀጠራው ባላችሁን አጠብቁም ወይ? ልክስክስ ባሌን ቀምቶ እረ እንደው ወዴት እንደበቅ እንደው በእንደዚህ አይነት ዘመን መፈጠራችን ባል ብርቅ የሆነበት ዘመን እንዴ! ይታለች አስቀምጫት ነበረ። እንደው ሰላም እንዴት ናቸው? ደህና ናቸው። አይ ደህና ነኝ። እንግዲህ እንደምትመለከቱት ነው፣ ሮማን መግለጫ ሰጥታለች። ሀቢባን አትንኳት፣ መብቷ ነው እንደፈለገች ታድርግ ብላለች። እውነትም መብቷ ነው፣ መብቷ ነው እንደፈለገች መሆን እኛ ምንም አይመለከተንም። ሀቢባ ማለት በራሷን ዓለም የምትኖር ልጅ ናት፣ በራሷን ዓለም የምትኖር ልጅ ናት። ሀቦ ማለት ስለዛ፣ ሀቢባ መንካት ማለት እኛ ምን አገባን? ስለ ሀቢባ መጥፎ ነገር ለምንድን ነው የምናወራው? ሮማን አውርተዋለች፣ ነገሩ ማለት ነው። እና በቀጠል የሆን ይማኛ ደግሞ አጀንዳ ስለፈለገ ነው እንግዲህ ስለ ይሁን ይማኛና የወዳ የሚሉት አጀንዳ ስለፈለጉ ነው ስለ ሀቢባን የሚያወሩት፣ እንጂ ሌላ ነገር አስበው አይደለም። ከዛ በመቀጠል ደግሞ እንደዛ ነው፣ ምንም ማድረግ አይቻልም። ይቻሉት እንግዲህ የሮማን መልስ ቻሉት መልስ ሰጣችኋለች ነው ምላችሁ። እና እኛ በምንም በማያገባን ነገር ጥልቅ ማለት ጥሩ አይደለም። የሰው ልጅ የፈለገው